ሳብሪ ኪችን ተከታታዮች እንዴት ናችሁ? ገና ናችሁ ወይ? ዛሬ የዳግማይ ትንሳኤ ህብስት እንጋገር ነው አብረን። እርሾ አንድ ማንኪያ እርሾ

አብኩተን እንገናኝ ማለት ነው። ለምን ህብስት መታሸት ይፈልጋል? ማንኛውም ዳቦ የተባሉ ዘሮች ማሸት ያስፈልጋል፣ በደንብ ማለት ነው፣ ይወዳል። ስለዚህ አብኩተን እንገናኝ ማለት ነው። ቤተሰቦች ይኸው እዚህ ሆኖ ታሸኝ ማለት ነው። እንደዚህ ሆነች ማለት ነው። ህብስት መድረቅ የለበትም ለስለስ ማለት አለበት። ወቅቱን እንገናኝ። ትንሽ ዘይት ቀባሁት። ይሄኛው ማለት ነው ይሄ እንደዚህ አይነት ሰሃን ማለት ነው። ሰሃን፣ ማንኛውም ሰሃን የምንመገብበት ማለት ነው። ማለት ትልቅ ድስት ካላችሁ፣ ትልቅ ሰሃን፣ በራሳችሁ ስታይሉ ተከታተሉ። ከዛ ወረቀቱ፣ እሱም ከሌለ ሌላ ነገር ደረጃችሁ፣ ግን ወረቀቱ ጥሩ ነው።

እንደዚህ ሆነ ማለት ነው። ከዛ ምን እናደርጋለን? እናንተ የፈለጋችሁትን ከለር ከለር ፉድ። ቤተሰቦች ይኸው እንደዚህ ያደርግነው ማለት ነው። እናንተ በተለያየ አይነት አድርጉ ማለት ነው። ይኸው እንደዚህ ሆነልን ማለት ነው። አሁን ወደ ድስት እናስገባዋለን ማለት ነው። አስገብተን እንገናኝ ቤተሰቦች። ይኸው ከዚህ በፊት ስላሳየሁ ብዬ ነው እና ያላየሁኝ ግን ይኸው ይሄኛው የኬኩ እና ሌላ ነገር ካለን ሌላ መጠቀም ትችላላችሁ ያለው ወይ ብረት የሆነ ነገር ማለት ነው። ይሄ ወይ ደግሞ የሳልሳ ቆርቆሮ፣ እሱም ውሃ ሞልቶ ይቻላል። ከዛ ይሄ ክዳኑ ምን እናደርጋለን? እንደዚህ ጨርቅ አርገን እንደዚህ፣ ለምን እንፋሎቱ እንዳያበላሽብን እንደዚህ አርገን ነው መክደን ያለብን ማለት ነው። እዛ አስገብተን እንገናል ውድ ቤት ሰዎች ይኸው እንደዚህ ሆኖ ደረሰልን ማለት ነው። እንደዚህ ሆኖ ደረሰ። አሁን ትኩስ ነው። በጣም ትኩስ ስለሆነ ሆነ እቃ ላይ አቅርበን እንገናኝ ማለት ነው። እዚህ ተከታታዮች ይኸው እንደዚህ ሆኖ ደረሰ ማለት ነው። በጣም ነው የሚያምረው። ትኩስ ስለሆነ ነው እንጂ ያው ለስ ወደ ላይ ነው የሚነፋው። እንደዚህ ቆንጆ ሆኖ ነው የበሰለው። ስለዚህ መልካም የትንሣኤ በዓል ይሆንልን። ለሁላችን ዓለም ላይ ያለው ሁሉ መልካም የትንሣኤ በዓል። ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ። ስለምትከታተሉኝ ያመሰግናለሁ። መልካም በዓል። ቻው።